ፋሲካ ድንብላሌ በማወቅም ባለማወቅም ከንግግር ስህተትም ተናግሬ ያው የዋህናት ለማለት ፈልጌ ጅልናት ሞኝናት በአነጋገር ስህተት ያንን በማለቴ በጣም ይቅርታ። ሶሻል ሚዲያ ላይ ክብርሽን ዝቅ አድርጌዋለሁኝ። እንደምወድሽ ደግሞ ታውቂያለሽ እና በጣም ይቅርታ። ከሴቶች ጋር ደግሞ እንደዚህ አንዳንድ ጊዜ የሆነ ሰው ጊፍት ሲሰጠኝ ያመጣልኛል ይህ ሰው ነው ሰፖርት አድርጎ እንድታሸነፍ ያደረገ ይላል። እኔ ያ ነገር ሲመጣ ፎሎ ባክ ካደረግኩኝና ለቤታም ቢሆን እዛ ሰዓት ላይ ልብ እንደደረሳት ፎርስ ታውቃለህ። ግን በሌላ ነገር አይደለም። ለእሱ ይቅርታ። ሌላ ደግሞ ኢንቦክሴ እንዘጋለው። ከማንም ሰው ጋር በውስጥ አልጻጸፍም። ስራ ሰራለሁኛ በውስጥ አቡዬ ቁጥርን ባዩ ላይ ያስቀምጥና በቁጥር ኮንታክት ያድርጉሃ። አንድ ሁለተኛ፣ ከማን ከሴት ጋር ጌም ስጫወት ውዴ ማሬ አልልም። ሌላ ሴትን ቃል ገባልሻለሁ በላት እሺ ውዴ። በእህትነትም ይሁን በወንድምነት ለእኔም ዜድዬ፣ የኔ ውድ፣ የኔ ፍቅር እንጫወት እንዳትለኝ። በሰው ፊት በሰባት ሺ ነው የምናገር በሀቢባ ፊት። አለበለዚያ ሪከርድ አድርጌ ለሀቢባ በዋሳብ ነው ምልክላት። ዜድ ብቻ ነው ምትለው እንዳንጨምርበት። ዜድ ራሱ አያስፈልግም። ዜድ ብቻ ዜድ ነው። ወይ ለቤታ የላከውንም ልብ ይደልተው። ለቤታም ልብ ልኮላታል፣ ዲሌት ያርገው። አረ ምን ይሄ ልጅ ልቡ ረከሰበት። ልቡን በየቦታው እየሄደም ይልከው። ወይ ኢንቦክስ! ለዚህ ነው ኢንቦክስ፣ ግን ካልዘጋክ እጅግን ስለሚመላክ እየሄድክ ለሁሉም ልብ ስለምትለክ ኢንቦክስ ግን ዝጋው። መርሃባ እነበረ የሷ ቀላል ነው ማናት፣ ሀቢባ ጋር በደንብ አጣርቼ ደርሼበታለሁ። ፍቅረኛ አላት የምትወደው፣ የእሷ ቀላል ነው። እችኛዋን አሳርፉልኝ፣ ቤታዩ ፍቅረኛ አላት። ይምደለ ደሞ እዚ ያለችሁ ደግሞ ፎሎ አንፎሎህን አንሳ ብላ አስነሳችሁ። እዚ ያለችው በድሮ የጀነጀናት ከዛ አነሳችሁ ፋሲካ ናት ያለች ብሎ ተናገራት በውስጥ ራሱ አንተ ታሪከኛ ነህ አባቴ። ግን ማለት ነው ፋሲ በጣም ችለሻል በእውነት ቻይነሽ። ወይኔ ልብ ያቃጥላል። እንደዚህ አይነት ባል በጣም አር ተቃጥ ያለው ኮስ ቆሜ ሲሄድ ሰው መስላችኋል። ኢንቦክሱን ዝግበት። አረ እኔ ኢንቦክሱ እንደዛ አይደለም ገባሽ። ጨፍጫቃ ሰው መሆን አልፈልግም። እሱ የፈለገውን ነው ያር። ግን ከዛ አምርሬ ሄድኩ እለት ላልመለስ ከዛ አወሉ አክር መራ ስማት አር መራጋለትልክርመጨረሻ ቢሆን ርታ ይበላት ሰውፊትይቅርታ ይበላንዲነ ምትላት ሶሻል ሚዲያ ላይ፣ ቲክቶክ ላይ ክብርሽን ስለነካው አንደኛ ምንዋ የምትወደው ስባል ጅልነቷ ነምወደው ስላልኩኝ፣ ሁለተኛ ሴቶችን ጉዴ ስለምል ለሴቶች ልብ ስለምልክ ቅርታ አድርጊልኝ። ሁለተኛ አይለመደኝም፣ ሴጣን አሳስቶኝ ነው። ከዚህ በኋላ ኢምቦክሲንም እዘጋለሁ። ከሴት ጋር ጌም ከተጫወትኩም ውዴ ማሪላ ይለላ እኔ እንደዚህ አይነት ነገር በቃላ ቢዝ ኖሩ ዩኒቨርሲቲ ይገባለሁ። አባይ እንደ ሻሃዳ ቃል በቃል ንገሪኝ። አሁን ይሄን ብለሽው ግጥም በይው እኮ በቃል እላለሁ። ሪዝመቱ ደግሞ እኔ ያልኩት እስቲ እሺ፣ በራስህ እስኪ በል እና አርኪ ካልሆነ በራስህ ያልከው እንጨምርልሃለን ቅመሞችን መርሃዋበ እሺ፣ ፋሲካ ድንብላሌ፣ በማወቅም ባለማወቅም ከንግግር ስህተትም ተናግሬ ያው የዋህናት ለማለት ፈልጌ ጅልናት፣ ሞኝናት በአነጋገር ስህተት ያንን በማለቴ በጣም ይቅርታ። ሶሻል ሚዲያ ላይ ክብርሽን ዝቅ አድርጌዋለሁኝ። እንደምወድሽ ደግሞ ታውቂያለሽ፣ እና በጣም ይቅርታ። ከሴቶች ጋር ደግሞ እንደዚህ አንዳንድ ጊዜ የሆነ ሰው ጊፍት ሲሰጠኝ ያመጣልኛል ይህ ሰው ነው ሰፖርት አድርጎ እንድታሸንፍ ያደረገ ይላል። እኔ ያ ነገር ሲመጣ ፎሎባክ አደረግኩኝና ለቤታም ቢሆን የዛ ሰዓት ላይ ልብ እንደደረሳት ፎርስ ታቃለኝ። ግን በሌላ ነገር አደለም። ለእሱ ይቅርታ። ሌላ ደግሞ ኢንቦክሴን እዘጋለው። ኢንቦክሴን ጣጣ የሚያመጣ ከሆነ ኢንቦክሴን ለአንቺ ስል እዘጋለው። እና በቃ ይቅርታ በጣም ውዴ። ሽንት ቤቱ ደግሞ ሽንት ቤቱ በቃ ማሪ ጨረሰ በቃሽ። እሺ ሆዴ ይቅርታ። ክንተሽ ነው እንደዚህ። ፕሮቴክት አድርጊ። አንቺም ደግሞ ሴቶች አታክስ ያደረጉት ፍቅረኛሽን። ዩ ፕሮቴክት ሂም ኦኬ። እንዴ እየመጡ እኮ በዋትስ አፕ አይቀራቸውም። ማርግጄ ለተለኛለች ወልጄ ለተለኛለች። አውቀው ነው አውቀው። እኔ ጸጥ ነው የምለው። ፕሮቴክት አድርጊ እሱ ፕሮቴክት ያድርግሽ። አንቺን ፕሮቴክት አርግ። ፕሮቴክት ተደራረጉ። እሱ አንቺን ከወንዶች ፕሮቴክት ያደርግሽ፣ አንቺ ደግሞ እሱን ከሴቶች ፕሮቴክት አርግ። እንዴት ነው ሴቶች መተው ወሬ ሲያወሩልሽ ባለመስማት። ለምሳሌ እንደዚህ እየመጡ እንዲያለ ሲሉሽ እሰይ እንኳን አለ ስትያቸው ሲያፉ፣ ሌላ ሴት መታ ደግመው ገባሽ? ትክክል መታ ባልሽ እንዲያለ ሲ እሰይ እንኳን እኔ ባሌ ናምነዋለሁ አንቺን አላምንሽ ብለሽ ኩምሽሽ አርገሽ አሳፍረሽ ያቺን ሴት ስተባሪያት ሌላ ሴት መታ ስለ ፍቅረኛሽ ልታወራልሽ አችሉ ምክንያቱም እኔ ሄጂ ስነግራት እንዲህ አለችኝ ጥንብቁ ሲናወጣ አባረረችኝ ብላ ያቺ ስትነግራት ይቺም በቃ ትሰበሰባለች ገባሽ እሺ ሆድ ባለመስማት አለመቀበል ለምን የዘንድሮ ሰው ሰው ሲዋደድ አይወድም እናንተ በጣም ምሳሌ አታርግኝ አቡ እንደ ዜዴ ያላት ለኝ ምሳሌ አታርግኝ የዘንድሮ ሰው ነው ያልኩት የዘንድሮ ሰው እኮ ህንሳ ያለበት ዝላ አይችልም ዜድ ሳትን የዘንድሮ ሰው ነገርሻ። የዘንድሮ ሰው ሰው ሲዋደድ አይወድም። ሶሻል ሚዲያ ላይ መጥታችሁ እፍ ካላችሁ በምን ይህንን እፍታ እናጥፋው ብለው ነው የሚነሱት። አሁን እኔ ስትሮንግ የሆንኩት ብቸኛ ስለሆንኩ ነው፣ ብቸኝ ስለሆንኩ ሶሻል ሚዲያ ላይ ብቸኝ ስለሆንኩ ገባሽ። ከማን ጋር ሊያጣሉኝ ይችላሉ? እኔ ገባሽ። አሁን እናንተ ግን አብራችሁ እፍ ብላችሁ ስለወጣችሁ ሁለታችሁን ይህን እፍታ ፍቅራችሁን ለማጣላት ለማጥፋት በዚህም በዛም በዚህም በዛም ነው የሚለው፣ ይሰሩብናል ቀን ከለሊት። እኔ ይቅርታ አድርጌለታለሁ። ዜድዬ፣ እህቴ በጣም ሞድሽ እህት ነሽ። አንቺን አንቺም በቃ ሐቢብን ልክ እንደ ድምሽ እዩ። አፍሽን አታጣሚ። ውሃ ካለ አጠገብሽ ጠጭበት። ኢንቦክሱን ከዘጋ ሁሉ ነገር ሰላም ይሆናል። እንዲህ ያለኝ እንዲህ ብሎ ጻፈልኝ፣ በቅርጽ ዳፈልኝ፣ ገለመል የሚባል ነገር አይደርስሽም። በቃ ትልቁ መፍትሄ እኔን እህትሽን ስሚኝ፣ ኢንቦክሱን ይዝጋ በቃ እሱም ዘጋ አለው ብሏል። ቃሉን አክብሮ ኢንቦክሱን ይዝጋ ሰላምሽን ታገኛለሽ። ትዳርሽ ላይ እሺ ውለዱ፣ ክበዱ። ሁላችሁንም ሰላም ብያለሁ። እሱዬ እንዴት ነሽ? ሰላም አለ። ለምን ቪዲዮ አታበሪም? ሱቅ ነሽ? አዎ ማሪ። ቪዲዮ አክብሮ እንዴት ናችሁ? ሰላም ራጁ። እንዴት ናችሁ? ለቦኔት ነው እንዴ ሱቅ የምትሄጂው ዛሬ ደግሞ ጭብርር ጨብር ብየሻለ። ጸጉሬን አልተሰራው ለዛ ነው። ኦኬ ጸጉር ቤት ነሽ ያለሽው? አዎ ማሪ። ትራንዲት ነው። አሪፍ ነው ማሚ። እኔ የምልሽ እጣውን አታወጪም? እንደረስተሽው ነው። ራሳ ነው እኮ። አንቺ ምን ሆነን ነው? አሁን እናውጣው። በዚህ አጋጣሚ አንቺ እኮ ደርሶሻል ማለት ላይኩ እንዳለ የአንቺ ነው። ባለፈው ነግረሽኛል። ቤተሰቦችሽ ባሉበት ስለአለ እጣሽ ናውጭ። እኔ ነኝ የማወጣው ከዛ የደረሰው ሰው ሂውማን ሄሮች ሰጠዋል። ውንዶች ሂውማን ሄር ከፈለጋችሁበት ስም እኔም መሳተፍ እንችላለን። ሁሉ የሀቡ ቤተሰብ ነው የሚሳተፈው። ማሬ ሁላችሁም ረጁ እዚህ፣ እኔም እገባለሁ። ወንድ አይቻልም። ዶክተር ሀቢም ወንድም ተሳትፎ ለፍቅረኛ ውስጥ ረጁዬ ከደረሰሽ ለእኔ ረጁዬ ከደረሰች ለእኔ። አዎ ልንገራችሁ ምን እንደሆነ። አሁን ዕጣ የምናወጣው እሱ እሱ ቪዲዮ ሰርታ እዚህ ቪዲዮ ላይ ጥሩ ኮመንት ቆምቶ ኮመንቱ ብዙ ላይክ ያገኘ ሰው ሁላችሁም አላችሁበት ቁጥር ትይዝ እና ያንን ቁጥር ትጠራላችሁ። የደረሰው ሂውማን ሄሩ ይሰጠዋል። እሺ፣ ይሄ ሂውማን ሄር የመጣው ከሱሱ ሂውማን ሄር ነው። እኔ የለበስኩት ኮፍያት እዚህ ላችኋል ለብሼው፣ ሹሩባ ስሰራው የነበረው ፉሌሱ ብራዚሊያን ከርሊ ሂውማን ሄር እንደሱ አይነት ከፈለጋችሁ በስፌት ከፈለጋችሁ በኮፊያ ይፈለጋችሁ ተመርጣችሁ፣ ይሰጣችኋል። ከደረሳችሁ እድለኛ ከሆናችሁ ሱሱን ፎሎ ማድረግ አለባችሁ። በመጀመሪያ ደረጃ ሱሱ ሂማን ሄሮ ፎሎ አድርጓት። ሁላችሁም ደርሷችሁ፣ ግን ሱሱን ፎሎ ካላረጋችሁ አይሰጣችሁም ሂማን ሄሮ ኦኬ። እሺ ቁጥር ነው አሁን አትጻፉ። ቁጥር ስንጀምር ነው፣ እያስረዳኋችሁ ነው። ቪዲዮ ሰርት